ሰላም ቤተሰብ፣ አዲስ ነገር ደርሶናል ማለት ነው። ደስ ይላል በጣም። አብርሽ ዛሬ ልጁን አስገርዟል። ይዞ ሄዶ ማነው፣ ያው ልጅ ሲገረዝ እናት ደግሞ አጠገብም ባትሆን ከተገረዘ በኋላ ጡት ግዴታ መስጠት አለባት እና አለ አይደለ ዛሬ አብርሽ ሄዶ ነበር። አብርሽ አለቀሳሉ ልጁ ሲያስገርዝ ማለት ነው ጋይስ። እና አይክ አንተ አሁን ብትወልድ ደግሞ ከዛ በላይ ብዙ ነገር ትሆን ነበረ፣ ግን አንተ አልወለክም አንተ አስረገስክ እንጂ አልወለድክም። ስቃዩን መከራውን የእርግዝና ወራቱን ሁሉ የተሸከመችው ማናት? ሴቷ ሩታ፣ የእኛ ጀግና ሩታዋ ማለት ነው። ሩታ የመጨረሻ የመጨረሻ ጀግና ናት። ባይዘ በዚህ አጋጣሚ እውነቱን ስነግራችሁ ማለት ነው። ምክንያቱ ደግሞ እንዴት እንዴት ጀግና ሆነች ብትሉ፣ አይታችኋል ያን በዛ ሁሉ መከራ ስቃይና መከራ ውስጥ ሆና አርግዛ ወልዳ ዛሬ ለዚህ ወግ ማዕረግ በቅታለች ማለት ነው። እና ስትሆኑ ልጃችሁን በአይነ እንደሚባል አይናችሁን በአይናችሁ ስታዩ ደስ ይላል ማለት ነው። እና ግን እሱ ግን ታውቃላችሁ ከሰባ ቀን ድረስ እንኳን አጠገቧ አልቆይም ብሎ ከሄርሜላ ጋር ቦታ ጀራ ሄዶ ነበረ። ከሄደ በኋላ ደግሞ ተመልሶ መጥቶ የግርዛቱ ጊዜ አላደል ሰው እንዳይቀየመኝ ምናምን ብሎ ነው ባይዘው፣ ታውቃላችኋል እንጂ እውነት ነው፣ ሩታ ብቻዋን አትሄድም፣ እኔ እያለው ምናምን ብሎ አስቦ ነው ብዬ አላስብም። በእርግጠኝነት አላስብም። ምክንያቱም እንደዛ ቢያስብማ ምን አለበት፣ ሚስቱ ናት። ለዚም የመጀመሪያ ልጁ ነው። አንድ ሳምንት አብሮ ከእሷ ጋር ሊቆይ ይገባ ነበር፣ ግን እሱ አልቆየም ሄደ። ዛሬ ደግሞ ያው ግርዛት ነው፣ ይዞ ሄዷል። ሆስፒታል ሆስፒታል ሄዷል ማለት ነው፣ ባቢን ለማስገረዝ ያው ይሄ ፈሪ ፈርቷል። ልጁ ሲጮህ በጣም ነው ፈራዋሉ። ብታይ እሱ እራሱ ማልቀስ ቀረውና ብቻ ሩታዬ፣ እንኳን ደስ አለሽ። የኛው ውድህት ለዚህ ስለበቃሽ፣ ለዚህ ሞገስ ስለበቃሽና ትላንትና አስደስ ተሽኛል። ትናንትና አንዳንድ ሰዎች ደግሞ ኮመንት ላይ ባይ ዘው አሁን ቪዲዮ የምሰራ ትላንት ስላላችሁ ይመልስ ለመልስላችሁ ነው። ኦኬ፣ ትላንትና አንዳንድ ሰዎች እኔ ሴት ልጅ እንደዚህ ኩሩ ስትሆን፣ ሩታ ኩሩ ናት፣ ኩሩ ስትሆን ደስ ይለኛል። በቃ ነገረችው። ልክ ልኩን ከገባው ግን አብርሽ አይገባውም ስል ሩታን የማትፈልጉ አንድ ሶስት ሰዎች በጣም ከባድ የሆነ ቴክስት ስትጽፉልኝ ነበረ። ኢቨን ኢሜል ላይ ራሱ ቴክስት ስታረጉልኝ ነበረ። አንቺ ሁሌ ሩታ ሩታ ሩታ ነው የምትዩው፣ እና አብርሽ ምን አርጎሽ ነው ከአብርሽ ራስ አትወርጂም እን እንዴ ምናምን እያላችሁኝ ነበር። እኔ እኮ አብርሽና ሩታ ይጣሉ አላልኩም አላልኩም። ይታረቁ ግን በስርዓቱ በአግባቡ ያስተናግዳት በአግባቡ እንደ ሚስት ያት ከእሱ ባለትዳር ነው ባለትዳር ከሆነ ደግሞ ከዚች ኦሮበላ ሄርሜላ ከምትባል ሴት መራቅ አለበት መራቅ አለበት ማለት ነውር ነው ይሄ ነው እኔ ሁሉ የምለው ታዲያ አብረሹ ሂጂ ከሩታ ጋር አብረሹ ሩታ አንቺ ዝም በይ አብረሽ ከሄርሜላ ጋር ይሂድ አንቺ ዝም ብለሽ ልጅሽን ብቻ ያዢ አንቺ ቤት ውስጥ ዝም ብለሽ ቁጭ በይ ማለት ነበረብኝ አልላትም አሁንም ቢሆን ልጇ የተወሰነ ጊዜ እሷም ረፈት ታርክ ትጠናከር እንጂ ከዛ በኋላ ቤቷን ጥላን የመጣችው አዲስ አበባ። ምክንያቱም ታውቃላችሁ ባሎች ትተዋቸው ስትሄዱ ምን እንደሚያደርጉ የደረሰበት ያውቋል። ስለዚህ እንዲሁም ወደ ቤቷ አዲስ አበባ ሄዳ ሰራተኛ ቀጥራ ቤቷ ውስጥ ፍልስ ስም ነው ማለት ያለባት ቱባን እየሰራች እንዲሁም እኔ እንዲህ ነው የምመክራት። ይባስባችሁ፣ ይባስባችሁ ከፈለጋችሁ ዛሬ ገመድ ያዙ። የእውነት ገመድ መያዝ ትችላላችሁ። እውነታውን ነው የምነግራችሁ። ሩታ ፍልስስ ማለት ትችላለች። ሰራተኛውን ቀጠር አርጋ፣ ሰራተኛ ቀጥራ፣ በቃ ይሄ ነው ልላችሁ የምችለው እንጂ ለምንድን ነው አብርሽ ብቻ ምትዩ ምትሉ ሰዎች እኔ ጤነኛ አትመስሉኝም። የእውነት እኔ እኔ አንዳንድ ሴቶች ማለት ነው በጣም ወንድ ትወዳላችሁ። በጣም ወንድ የምትወዷላችሁ አብርሽ የእናንተ ሊሆን አይችልም። ግን አብርሽ ጥፋተኛ እንኳን እየሆነ አብርሽን መክራችሁ እንደመመለስ ጎበዝ በርታ፣ ከሄርሜላ ጋር ሂድ የምትሉ ብዙ ሴቶች አይቻለሁኝ። ግን ነውር ነው የሆነ ነገ እናንተ ምን እንደሚገጥማችሁ ምን እንደሚደርስባችሁ አታውቁም። እና ደግሞ አትዛቱብኝ። እኔ ነገም፣ ዛሬም ሁሌም ከሩታ ጎን ነኝ። ሄርሜላ የሰው ትዳር የምትበትን ሴት ናት። ስለዚህ ከአብርሽ እና ከሩታ መሀል መውጣት አለበት። አስረግጬ ነው የምነግራችሁ አራት ነጥብ ከሄርሜላ እና ከሩታ እና ከአብርሽ ህይወት መሀል ካልወጣች፣ ሁሌም እኔ ሄርሜላ ነው የምረግጠው። ይሄ ደግሞ ቅር የሚላችሁ የሄርሜላ ወዳጆች ካላችሁ ምንም ማድረግ አልችልም። ምንም ላረጋችሁ አልችልም። የምችለው እሷን መርገጥ ነው። እረግጣታለሁ። ቱጣ ከሰው ህይወት ሩታ ደስተኛ አይደለችም። ሩታ ደስተኛ ካልሆነች፣ ካልፈቀደች ከባሏ ጋር ከሩታ ባልጋ ልትገናኝ አልፈታችሁም እኮ ገና እኮ አልተፋቱም እና ጭራሽ ሆቴል ያ ሁሉ ነገር እያየን እና በጣም ነው የሚደብረው። ለማለት ያክል ነው ጋይዝ። ለማንኛውም ሩታይ በርቺ፣ ጠንክሪ፣ እኛ አለን ከጎንሽ፣ እኛ እህቶችሽ። ከተወሰነ ከአንድ ወር በኋላ ወደ ቤትሽ ተመልሰሽ ቤትሽን ፏርገሽ እንደነገርኩሽኝ ቤትሽ ላይ መሆን አለብሽ። ሰራተኛ መቅጠር አለብሽ፣ ሚላላክሽ እንዲህ አንዳንድ ነገር። አንቺ ልጅሽን ቴክ ኬር እያረግሽ ዩቱብ ቪዲዮሽን ጎን ለጎን እንድትሰሪ ማለት ነው። ይሄ ነው እኔ የምሰጥሽ ሀሳብ ማለት ነው። በዚህ ሀሳብ ውስጥ የሚያስማማችሁ ሀሳብ ካለ ኦዲየንሶች እንግዲህ ላይክ በማድረግ ኮመንት ላይ አስቀምጡ፣ ኮመንት ላይ አስቀምጡ። አባት ማለት ለማስገረዝ ብቻ የሚሄድ አይደለም። አባት ማለት ብዙ ዋጋ የሚከፈል ነው። ስለዚህ እሱ ከሄርሜላ ጋር ጥሏት ሄዶ እንደገና ሊያስገርዝ ሲል ሰው ምን ይለኛል ብሎ የመጣ ጀግና ነው አብርሽ። ስለዚህ እኔ ለአብርሽ ላጨበጭብለት አልችልም። ማጨብጨብ የምትፈልጉ ለአብርሽ ማጨብጭብ ወንድ የጠማችሁ ካላችሁ ማጨብጨብ ትችላላችሁ። ወንድ ስለሆነ ብቻ ነው የምታጨብጭቡት እንጂ አብርሽ ማለት ሄርሜላን፣ ሶሪ ሩታን በጣም ነው የሚበድላት። ይሄ ነው ያለው። አራት ነጥብ